ሰላም የኢትዮጵያ ተከታታዮች የዛሬም እንደተለመደ እናንተን የህልም ፍች ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተል እንጋብዛችኋለሁ። ህልሞቻችሁ እንዲፈታ የምፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደውል ምልክት መጫ እንዳረሱ አዳዲስ ቤጣ እንዲደርሳችሁ ማለት ነው። ቪዲዮ ሲረዝምባችሁ በማፍጠኛ ማየት ትችላላችሁ። ሶስት ቪዲዮ ደግሞ አይታችሁ ካልተፈታ ያው በተራ ስለሆነ ሊዘገይ ይችላል። ካልተፈታ ግን አልተፈታም ካላችሁኝ ስር ህልሙን ማስቀመጣችሁን እንዳረሱ አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ላይክ ማድረጋችሁን ደግሞ አትርሱ። ቢዩቲ ሰላም ና መጥዲ ሰላም። የሆነ ሰውዬ ክላሽ ሰቶኝ ሄደ። እኔ ፈርቼ ክላሹ ልመልስለት ሊሄድ ስል ሌላ ሰውዬ አትፍሪ ክላሹ ቀለሃ ወይም ወይም ደግሞ ጥይት የለውም ብሎኝ ከፍ ያሳየኛል እኔ ግን ክላሹ ከየት አመጣሽ ብሎ ፖሊስ ይይዘኛል ብዬ በጣም እፈራን አለሁኝ። ምንድን ነው መቅዴ? ሌላ ደግሞ አሳ ከአሸዋ ወታ ወጣይ ገባ እያለች ልነክሰኝ የፈለገች ይመስለኛል። እኔ በጣም ፈርቼ ትልቅ ወንድሜ ስጠራው በጣም ይቆጣል። ምንድነ መቅዴ? እሺ ሽጉጥ ወንድ ልጅን ወይም ደግሞ ጸሎትን ነው የሚያመላክተው እና ቆንጆ ነው። ሰቶች ነው ይዘሹ ያየሽው ቀለሃ ያው ሽጉጡ በአጠቃላይ ጸሎትን ወይም ደግሞ ወንድ ልጅን ነው የሚያመላክተው ልጅን ወይም ደግሞ ጸሎትን ነው የሚያመላክተው እና በጣም ቆንጆ ነው። ሌላ አሳ አሳ ያው እርጉዝ ከሆነሽ ሴት ልጅ መውለድን፣ ካልሆንሽ ደግሞ ሲሳይ ነው። ቆንጆ ነው። የሆነ የምታገኙ ነገር እንዳለ የሚያመላክትሽ ነውና ቆንጆ ነው። በጣም አሸዋም እንደዛው ሀብትን፣ ቆንጆ ነገር ነው የሚያመላክተው። ትንሳኤ ሰለሞን፣ ሰላም መቅዲ፣ ሰላም ፍሜ ላይ የሆነ ግቢ ውስጥ ተከራይ የሆኑ የማናውቃቸው ትልቅ ሴትዮ ታማ አልጋ ቁራኛ ሆነው ልጠይቃቸው ሄድኩኝ። ግን ቤት ውስጥ መግባት አልፈለኩም። በር ላይ ቆሜ አየኋቸው። የማውቃቸው ትልቅ ሰውዬ ጋቢ ለብሰው ግን ቤታቸው ገብተዋል ሊጠይቋቸው አየሁ። ከዛ የሴት ሰራተኛ ጥቁር ነች እንጀራ እየጋገረች ነበረ። ከዛ እቃ ቤት ገብታ ደብቃ ታየኛለች። እንጀራ እንድጋግር ትታው ገብታ ከዛ አንድ እንጀራ አሰፋው ሊጦ ጓጉለ ጓጉሎ ነበረ። እሺ፣ ያው ጥቁር ሰውህን ትንሽ ጥሩ አይደለም። ሴጣ ምስል ሆነ የሚያመላክተው ማለት ነው። ጸሎት አድርጊ። ያው ወደ የማታውቂው ሰውንትን ውስጥ እንዳትገቢ ተጠንቀቂ። ያው መጸለይ ይኖርብሻል፣ ምክንያቱም የተከራዮች ሴትዮ ታማሚ ናቸው። እዛ ቤት ውስጥ አልገባሽን፣ ግን እንጀራ ልጋገሪ ደግሞ እዛ ስንገቢ አየሽ፣ እንጀራ ያው ስራ ነው። ግን የማታውቂ እርግጠኛ ያለሽበት እንትን ውስጥ እንዳትገቢ ተጠንቀቂ። ያው እንትኑ ደግሞ ሊጡ ደግሞ የጓጎለ ነው። ያው እንጀራ ስራን ስለሆነ የሚያመላክተው የሆነ ያልተስተካከለ ነገር ያለበት እንትን ውስጥ እንዳትገቢ መጠቀቅ፣ መጸለይ ያስፈልጋል። ሄርሜላ ሰላም፣ መቅዲ የኔ ፍችልኝ። በህልም አዲስ ስልክ ከካርቶን ያልወጣ ከነ ካርቶኑ ስጦታ ሲሰጡኝ እና ስቀበል ካርቶኑ ከፍቼ ስልኩን አውጥቼ አየዋለው በጣም ውድ ስልክ ነው። ከዛ አሁንማ ብዙ ፎቶ አነሳለሁ ብዬ ፊቴን ሳዞር የድሮ ጓደኛ በርቀት ቆማ እያየችኝ ነበረ። ከዛ ነቃው። ስለምትፈችልኝ አመሰግናለሁ። ስልክ ጸሎት ነው ጸሎት በደንብ እንድታደርጉ ነው። እንትን የሚልሽ ጸሎት ነው። ስልክ ቆንጆ ነው። ያው ፎቶ ካለፈዎትሽ ማስታወስ ያለብሽ ጊዜ ነው። ያው ብዙ ትን ላለው ስትነየሹ ያው ጸሎት ማድረግ ያስፈልጋል። ያንን ነው በደንብ መበርታት በጸሎት ቆንጆ ነው። ስልክ ቅድስት ሰላም፣ ሰላም በህልም ወንዝ ነገር ይመስለኛል እና ውሃው ኩልል ያለ ሲያምር ትንሽ ልጆች በእቃ ዳር ላይ ተቀምጠው የሚቀዱ ይመስለኛል እና ከፊቴ ሁለት ሴት ፈረንጆች ይሻገራሉ እኔ ምንም ሳልቸገር ተሻገርኩና ግን ድንጋይ እየረገጥኩ ነው የምሻገረው። ወደ ዳር ጋር ግን ይርቋል። ምን ይሆን ይርቃል ነው? እሺ ወንዝ ስከተሻገር አስደሳች ነገር ከፊትሽ እንዳለ ነው የሚያመላክትሽ። ያው ድንጋይ ላይ እንትን ስትይ ማየትሽ ያው ድንጋይ የሆነ ነገሮችን ጨከን ብለሽ እንትን ምትይ ከሆነ የሆነ ከፍለ መጫ አስደሳች ጊዜ እንዳለ ነው የሚያመላክት። አሁን ያለሽበትም ዘንካች ምንድን ነው የሚባለው፣ በትዕግስት ካለፍሽው ማለት ነው፣ መጫ አስደሳች ነገር በህይወትሽ እንዳለ ነው የሚያመላክትሽ። ሌላ ህፃናትን ልጆች ማየት መንፈስ ቅዱስን ሲሳይ ነው የሚያመላክተው። በጣም ቆንጆ ኩልል ያለ ውሃ ደግሞ ንጹህ ውሃ በጣም ቆንጆ ነው። አንደኛ ሲቀዱ እህል ውሃንም ያመላክታል። አንቺ ስትሻገሪ የሱ ስለዚህ በጣም ቆንጆ ነው። አለን መብረቅ የሚለው ቪዲዮ እኮ ዘለልሽው። ምን ህልምሽ ነው እዛ ላይ ነበረ። አለን ደግ ከፈታው በኋላ ይሆን የላክሽው እስኪ ቼክ አደርገዋለሁ። እሺ፣ ይህ ኪዳነምህረት ልጅ ሰላም ክርስቶስ ይብዛልሽ ነው እንዴ? አሜን ለሁላችን። እንዴ ያየው ትልቅ ወንድሜ ነው እሱ፣ ተከታ አርፏል። ይህን ተፈታ ይመስለኛል። እሺ ሂያ በሰላም ዴ፣ እንዴት ነሽ? ድምፅሽን ከፍ ማታደርጊው ለምንድን ነው? አይሰማም እንዴ? እኔ እኮ እየተሰማ በደንብ እንትን ስለሚመስለኝ ነው። እሺ ለመጨመር እሞክራለሁ ከዚህ በላይ እሺ ሶስት ቪዲዮ አልፎኛል። ማሪፍ ችልኝ። እሺ ሰላም፣ እግዲ እንዴት ነሽ? በህልም ወንድሜ በጣም የሚያምር ልብስ ለብሶ ጃኬት ትከሻው ላይ አድርጎ አየው። ዋው ብዬ ምን ይሆን? ሌላ ደግሞ እኔና እናቴ ወንበር ላይ ቁጭ ብለን እያወራን ትንሿ እህቴ መሬት ላይ ቁጭ ብላ በእግሯ ትመታኛለች። ግን ወንበሩ በ ብቻ ነው የምትመታው። እናቴ ሴት ልጅ እንደዚህ አይመታም ረፊት ታታለች። ሌላ ደግሞ እናቴ የበግ ስጋ ይመስለኛል እየቆረጠች እቃ ላይ ታደርጋለች። ከዛ እቃው ላይ ጥቁር ጉንዳን ውርር ያደርገዋል። ትንሽ ናቸው። ደግሞ ሌላ ደግሞ ከእህቴ ጋር መንገድ እየሄድን በጠባብ መንገድ ነው። ከዛ እሾህ አለ እና የኔ ነጠላ ይይዝብኛል። እህቴ ታስለቅቅልኝ አለች። አሁን እንደገና ይይዘኛል፣ ታስለቅቅልኛለች። ሶስተኛ የያዘብኝ ኧረ አሁን አበዛሽው ከፍ አድርገሽ ያዥ ነጠላሽን ብላ ታሳየኝ እና እኔ ከፍ አድርጌ ሄድን። ከዛ አርሴማ ቤተክርስቲያን ደረስን። ጫማዬ በሌላ ቦታ አስቀምጬ ነበር አመጣው። ከዛ ነቃው እና ደግሞ በህል መንፈሴ ሲጮህ ሲለፈልፍ የሰው ሲለፈልፍ የኔ በተደጋጋሚ ሲጮህ ያለው መቅዴ ምን ይሆን? አበዛውብሽ። በጣም ይቅርታ ስለምትፈችልኝ አመሰግናለ። ይቆ ችግር የለው እሺ ወንድምሽ የሚያምር ልብስ ለብሶ ጸጋ ነው። ጃኬቱም ጸጋ ነው የሚያመላክተው። በጣም ቆንጆ ነው። አንቺና እናትሽ ወንበር ላይ ቁጭ መላችሁ ማየት ወንበር ሹመትን ክብርን ነው የሚያመላክተው። በጣም ቆንጆ ነው። ትሽክ መሬት ላይ መቀመጧ ትንሽ እንትን አይደለም። ጸሎት አድርግ። ሌላኛው የበግ ስጋ በግ የትልቅ ሰዎችን ትኩረት መሳብን ነው የሚያመላክተው። በጣም ቆንጆ ነው። የትልቅ ሰው ሲታረድ ያው በግ ሲታረድ ወይም ደግሞ በጉን እንትን ስትለኝ፣ ስለዚህ የትልቅ ሰዎችን ትኩረት መሳብን ነው የሚያመላክተው። በጣም ቆንጆ ነው። እንበሩ እንደዛ ክብርን ሹመትን ነው የሚያመላክተው። ሌላኛው እሱ ላይ ግን ጉንዳኖች፣ ጥቁር ጉንዳኖች ሲሆኑት ባላጋራ በዛ የሚመቀኝ ሰው እንደሚኖር እናንተ ባላችሁ ወይም ደግሞ በምትገኙት ነገር ላይ የሚመቀኛችሁ ወይም ደግሞ ባላጋራ እንደሚነሳባችሁ የሚያመላክት ነው። ያው መጸለይ ነው ይሄ የሚያስፈልገው። በመንገድላእህኒና እህቴ በመንገድ ላይ እየሄድን በጠባብ መንገድ ያው የፈጣሪ መንገድ ነው፣ በጣም ቆንጆ ነው። በጠባብ መንገድ እየሄድን ያው ግን እህትሽ ነጠላው ጸጋ ነው፣ ግን እሱ እሾኩ ሲይዝባት ነው ያው እሱን እየ እንትን እያለች ስትሄድ ነው። ያው ለእሷ ጥሩ ነው፣ ያው እሾክ አንደኛ ህመምን አልወጋትም፣ ግን የሆነ እንትን እያላት ነው። ግን ያው ደግሞ እናንተ መንገዳችሁን ቀጥላችኋል፣ እሱን እያላቀቃችኋል። ስለዚህ ጥሩ ነው በጣም ያው ጸሎት አድርገሽ እሷን በደንብ ሌላኛው ያዥው ነጠላሽን ብላ ታሳየኛለች። ከዛ ያው ቤተክርስቲያን ስትሄዱ ነው። አርሴማ ቤተክርስቲያን ብትሄዱ መልካም ነው። ታቦቱ ጠርቷችኋል። ያንን ነው የሚያመላክተው። ብትሄዱ መልካም ነው። ታገኙት ነገር አለ ያንን ነው የሚያመላክተው። ሌላኛው ስጮሂ መንፈስ እንዲያዘው ስጮሂ ምናምን ካስጨነቀሽ ነገር መገላገል ካስጨነቀሽ ነገር ከሆነ የሚያስጨንቀሽ ነገር እንደምትገላገይ የሚያመላክትሽ ነው። ስጮሂ ማየትሽ ያንን ነው የሚያመላክተው። ቅድስት ከፍቅረኛ ጋር አብረን የሆነ ክፍል አብረን ተኝተን በሩ ይከፈታል። በሩ ተከፈተ ስለው ተነስቶ ሊዘጋው ሲል ጠይም ሴትዮ ትገባና ያኛው ክፍል ይሻላቸዋል ትለኛለች። ከዛ እኔም ካልጋ ስወርድ ሶስት ቢራቢሮ ጌጦችን አንስቼ ኪሴ ውስጥ ከተዋለሁኝ ከዛ ወጥቼ ወርድና ሄድና ከሱ ከእኔም ጓደኛ ጋር አብሬ የሆነ ደረጃ እየወጣው ስጨርስ እሱ ልብስ የሚሰፋ ሰውዬ ጋር ቁጭ ብሎ ውይ እነሱ ሳላይ አይመጣም ስላይ አይወጣም ስል ወደ እኔ ይመጣል። ስልኬስ ስለው እዛ ጥለው ነው የመጣ ነው ይለኛል። ላመጣው ሲሄድ እዛ ክፍል ውስጥ የምትሰራ ሴትዮ ህልም አይችልሽ ብላ ትነግረኛለች። ከዛ አይ ጥሩ ነው ብዬ ፈትቼ ላት ግን እኮ ልጅ ይዘሻል ትለኛለሽ። ልጅ እኮ ጸጋ ነው ስላት በቃ ሌላ ሰው አስፈታልሻለሁ ትለኛለሽ። ዕቃ ረስቼ ነው የመጣሁት ስላት አሮጌ ጃኬቴንና ሹራቤን ሰጠኛ እና ሁለት ልጆች የያዘ ሰውዬ ክፍል ውስጥ ነበረ። ከጠረጴዛው ላይ ስልኬን ይሰጠኝና ስወጣ የሆነ ሰውዬ ኩኪስ እየሰጠ ነበረ። የታሸገ በእጅ ይሰጠኛል። ከዛ ክፍል ስወጣ እሱ ባዶ ማዳበሪያ በጀርባው ተሸክሞ አየሁት። ነጭ ከለበሱ ሰዎች ጋር ሄዶ ተቀምጦ የታሸገውን ብስኩት ከፍቼ ለሱ የበለጠውን ሰጥቼ ለእኔ ደግሞ ትንሽ ወሰድኩ። በእጄ የያስኩት ለተቀመጡት ሰዎች ሰጠዋቸው። በር ሲከፈት ማየት የተዘጋጋ ነገር ካለ ያው፣ በስራም ይሁን በሌላም ነገር የተዘጋጋ ነገር ካለ ለሱ መፍትሄ መገኘትን ጥሩ ነገር ነው የሚያመላክተው። ሲከፈት በር ጠይም ሴት ደግሞ ስገባን ያየሹ ያው በመቤቴ ትመሰላለች። ጠይም ሴት በመቤቴ ነው የምትመሰለው። ይሄ ነው የእናንተ ክፍል ስትላችሁ ነው ያየሹ። ቆንጆ ነው በጣም። በመቤቴ የተዘጋጀላችሁ ነገር እንዳለ ነው። በጣም ቆንጆ ነው። ሌላኛው ደግሞ ጌጥ፣ ጌጥ ልጅንም ነው የሚያመላክተው። ጌጦች ልጅን ያመላክታል። ሌላው ደግሞ ደረጃ ስትወጭ ያየሽው ደረጃ መውጣ ሀሳብ መወጣትን ያመላክታል። በጣም ቆንጆ ነው። ስልክሽን ረስተሽ ግን መመለስሽ እና ማምጣት ስልክሽን ቆንጆ ነው። ስልክ ጸሎትን ስለሆነ መዘናጋት ጸሎት ማድረጊያ ስለሚያስፈልግ ያው መዘናጋት አያስፈልግም። በደንብ ጸሎት ማድረግ ያስፈልጋል። ያንን ነው። ሌላኛው አሮጌ ልብስ ግን አለመግባባ ግጭት ሊመጣ እንደሆነ ነው የሚያመላክተው በህይወት ውስጥ ያንን። አሮጌ ጃኬት ሹራብ ስሰጥሽ ያየሻት ያው አለመግባባ ግጭት ሊመጣ እንደሆነ የሚያስመላክትሽ ና ያው ይሄ ማስጠንቀቂያ ነው። ስለዚህ በደንብ መጸለይ ነው። ስልኩን የሚያመላክተሽ ያንን ነው። በደንብ ጸሎት አድርጊ። ኩኪስ ጣፋጭ ነገር በአጠቃላይ ሲሳይ ነው፣ ቆንጆ ነው። ነጭ የለበሱ ሰዎች አንደኛ ጸጋ ነው፣ ሲሳይንም ነው የሚያመላክተው። ቆንጆ ነው። ነጭ የለበሱ ሰዎችን ማየት ቆንጆ ነው። ጣፋጩም እንደዛ ሲሳይን ነው የሚያመላክተው። ያው ስታካፊ የምናያየሹ ስለዚህ በጣም ቆንጆ ነው። በአጠቃላይ ግን ያው አሮጌ ልብሱ እንዳልኮች መጋጨት አለመግባባት ሊመጣ እንደሆነ የሚያመላክት ነው። ያው ደግሞ መጸለይ ነው። ስልኩን የሚያሳየሽ ያንን ነው። እንደተመቻችሁ ተስፋ አደርጋለሁኝ። ያው ለዚህ ቤት አዲስ የሆናችሁ ሰብስክራይብ የምትለውን የደውል ምልክቷን ደግሞ ንኳት። ያው ቪዲዮ በተለቀቀ ቁጥር እንዲደርሳችሁ ማለት ነው። ላይክ ግን እያደረጋችሁ አይደለም፣ ላይክ አድርጉ። በጣም ትንሽ ነው። ላይክ እና ላይክ እያደረጋችሁ ቪዲዮን እዩ። ለዛሬ ይህን ይመስላል። ስለተከታተላችሁን ከልባ አመሰግናለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ